ትንሱና አላዛር እንግዲህ በድጋሚ በዚህ መልኩ መጠዋል ማለት ነው። እንግዲህ ስለ አንችን ማወቅ ፈልጋለው አንችን ማወቅ ፈልጋለው፣ ማነሽ ምንድነሽ በማለት እንግዲህ ጥያቄዎችን ጠይቋል። እሷም ደግሞ ለጥያቄዎቹ መልስ ሰጠዋለች። በጣም ደስ የሚል በነፋሻማዋ አገር በጣም ደስ በምትብሏ በውቢቷ ሀዋሳ ሐይቅ ዳር እንግዲህ ቁጭ ብለው ጥሩ ጊዜያትን አሳልፈዋል። ስለ መጣችበት ስለ ህይወት ታሪኳ ማጠቃላይ ብዙ ነገሮችን ተናግራለች አውርታለች። አላዛርም እንግዲህ እሷን ለማወቅ ፈቃደኛ ሆኖ ልቡን እንግዲህ እየከፈተ ይገኛል። በጣም ደስ የሚል ጅማሩ ነው። በመጀመሪያ እንዴት ናችሁልኝ? ውድ የቻናል ቤተሰቦች ባላችሁበት ሰላማችሁ ይብዛ። እንግዲህ ምሽቱን ይዤላችሁ የመጣሁት ስለ አላዛርና ትንሱ ነው። በጣም ነው የሚያምሩት አንድ ላይ አንድ ላይ በመሆናቸው እጅግ በጣም ነው ደስ ያለኝ። በጣም በጣም ይለያሉ። ሁለቱም የተረጋጉ ደስ የሚሉ ስርዓት ያላቸው በጣም ጎበዞች፣ በጣም አስተዋይ የሆኑ በጣም ጨዋ የሆኑ ብቻ እንዴት ልበላችሁ፣ የሚመጣጠኑ የሚመሳሰሉ የሚግባቡ ልጆች ናቸው ብዬ ነው ማስበው። ከምንም በላይ በደንብ በቃ የተዋህዱ ልጆች ናቸው እና ትንሱዬም ደግሞ በቃ ደስታ የሚባል ነገር እዚህ ምድር ላይ የሚገባት ሴት ነች። በጣም አስተዋይ የሆነች ጠንካራ የሆነች በጣም በብዙ ፈተናዎች ያለፈች በጣም ብዙ መከራ ያለፈች ናት እና ትምህርቷን እስከ ማቋረጥ ብዙ ነገሮች ደርሰውባታል በህይወቷ ላይ እና ለእናቷ ስትል ብዙ ዋጋ ከፍላለች። ለራሷ የራሷን ነፍሷን ህይወቷን ለማኖር ስትል ብዙ ነገር አልፋለች ና እንግዲህ ብቻ የሚያሳዝን ታሪክ ነው ያሳለፈችው። እግዚአብሔር ከአንቺ ጋር ይሁን። መጨረሻሽ አምሮ ደግሞ ደስተኛ የሆነ ህይወት መስርተች ለማየት ያብቃን የብዙዎቻችን ምኞት ነው ብዬ ነው ማስበውና በመጀመሪያ እንግዲህ ከአላዛር ጋር ያው የነበረውን ነገር አይታችኋል። እውነት ለመናገር አላዛር ጭራሽ እንኳን እሷን ሴት የሚባል ነገር እንደማይፈልግ ነበር ሲናገር የነበረው ከእናቱ ጋር እስከ መጣላት እስከ መጨቃጨቅ ደርሶ ነበር፣ ብቻ ያልሆነ መንገድ ውስጥ እየገባ ነበረ። ግን ደግሞ ድንገት መጣችና እች ልጅ ያው በምክንያት ነው ነገራቶቹ የሚሆኑት የሚቀየሩትና በጣም ቢገፋትም መቅረብ አይፈልግም። ግን በቃ እንደምንም ብላ የእናቱም አደራ ስላለባት ይህን ነገር ለማድረግ ወስናለች፣ ወይም ደግሞ ይህንን ነገር ለመጋፈጥ ወስናለች። ምንም ነገር ቢናገራትም፣ ምንም ነገር ቢላትም ወደኋላ አላለችም። ትተዋል ሄደችም እና ጥሩ አድርጋለች። መታገስ ትልቅ ዋጋ አለው ብዬ ነው ማስበው። እና አሁን አያችሁ ጊዜ ሰጣት፣ እሷን ለማወቅ ፈለገ ከእሷ ጋር ጊዜ ለማሳለፍ ሞከረ። ከእሷ ጋር ከዚህ በኋላ አብሮ ቪዲዮ ለመስራት፣ አብሮ ለመገናኘት፣ ጓደኛ ለመሆን ፈቃዱን ሰጣት ማለት ነው። እና ይህ የሆነበት ምክንያት ስለታገሰች ነው። ያኔ ሲያመናጭቃት አልፈልግም ሲል ከፊት ለፊቷ ብዙ ነገር ሲናገር ጥላው መሄድ ትችል ነበር። እኔም አያስችለኝም አንዳንድ የሆነ ነገር ሲፈጠር የሆነ ሞራሌን የሚነካ ንግግር ከተናገረኝ አንድ ሰው ያን ሰው መልሶ ለማመን መልሶ ለመቅረብ መልሶ የሆነ ብቻ ለማመን ይከብደኛል። ሁሌ እንደዚ አይነት ስድብ የሚሳደብ ወይም ደግሞ እንደዚ አይነት ንግግር እንደዚ አይነት አስተሳሰብ አመለካከት ያለው ሰው ነው ብዬ ነው የማስበው። ና ይቀር ይለኛል እና ትንሱ ግን ያ ነገር አልበገራትም፣ እና ሐዋሳ ድረስ እስከሚደርሳለች ና ብቻ ግን የቡታ ጀራ ልጅ ናት እንግዲህ እንደምታውቋት አዲስ አበባን ቦታ ጅራም ነው የምትለው፣ ግን ወንድም ስላላት ወደ ሀዋሳ ሄዳለች። አሁን ላይም ጥሩ ጊዜ እያሳለፉ ይገኛሉ፣ ከአላዛር ጋር ማለት ነው። እና ስለ ፍቅር ሕይወቷ ጠይቋት ነበረ። እንግዲህ የፍቅር ሕይወት እንደሌላት፣ ጓደኛ ፍቅረኛም እንዳልነበራት፣ አሁንም እንደሌላት ነው የተናገረችው። እና ጥሩ አጋጣሚ ነው ብዬ ነው የማስበው። በእውነት ነው የምላችሁ ጥሩ አጋጣሚ ነው እና ከአላዛር ጋር ይመጣጠናሉ ግን አሁንም ፈጥኜ አብራችሁ ፍቅር ጀምሩ፣ አብራችሁ ቀጥሉ፣ አብራችሁ እንደዚህ በሉ፣ እንደዚህ በሉ፣ እንደዛ ሆኖ ማለት አልችልም። ለምን እንደሆነ ታውቃላችሁ? መፍጠን መቸኮል የለብንም ለሁ ከረጋ ወተት ቂቤ ቢወጣው ትላለች እናቴና፣ ሁሉም ነገር በተረጋጋ መንፈስ በተረጋጋ መንገድ ሲሄድ ነው ተዋህዶ ማለት። ከመጋባት መግባባት ይቀድማል ብዬ ነው የማስበው። አንዳንዴ ሳይጋቡ ሳይግባቡ ይጋቡና ሲግባቡ ይለያያሉ፣ ይፋታሉ። ይሄ መሆን የለበትም። ስለዚህ አላዛር እች ልጅ ጨዋ ሴት ናት። በደንብ አጠበቅ አድርጌ ይዘ እስከ መጨረሻው የህይወት አጋር እንድትሆን ማድረግ አለብ ብዬ ነው ማስበው። በጣም ስርዓት ያላት ጨዋ ልጅ፣ በጣም ስትናገር፣ አርቆ አሳቢ ጠንካራ ሴት ነች። አላቅም እኔ ማለት ይሄ ቃል እንዲሁም ያንስባታል። ከዚህ የበለጠ ቃል ቢኖረኝ እገልጻት ነበር። እሷንና ትንሱዬ በጣም ጨዋ ነች። በጣም ሳይለንት የሆነች በቃ ልክ ያላት በቃ ካላዛር ጋር በጣም የሚመጣጠኑ ልጆች ናቸው እና የመጨረሻቸውን ፈጣሪ ያሳምረው ነው የምለው። ዛሬ እንግዲህ ብዙ ጥያቄዎችን ጠይቋት፣ እንግዲህ በትንሹም ቢሆን መልሳለታለች። እሱም ማወቅ ያለበትን በትንሹም ቢሆን እንግዲህ ቆንጠር አርጎ ካለው ከብዙ ከሚዛቀው ከባሕሩ ስለ ጸባዩም ስለ ኑሯም ስለነበራትም አሁን ስላለፈው ነገር ብዙ ነገሮችን ብቻ አውረተውባታል አውርተውበታል ስለዚህ እሱም ማውቅ ያለበትን ነገር በትንሹ አውቋል ማለት ነው። ትናንትና አይታችኋል እንግዲህ ዲያሪ ላይ በየቀኑ የምናደርጋቸውን ነገሮች የምንሄድበትን፣ ያስከፋንም፣ ያሳዘነንም፣ ያስደሰተንም ሁሉንም ነገር በዚህ ዲያሪ ጽፋ አስቀምጥ ብላ እንግዲህ ዲያሪ ሰጠዋለች ማለት ነው። እሱም ግራ እስኪገባው ድረስ ያንን ዲያሪ ተቀብሎ ሄዷልና ደስ የሚል ጅማሮ ነው። ትንሱዬ ና አላዛር ወደፊት አይዟችሁ በርቶ ማለት እንወዳለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ዛሬ ብኑ ብዙም ቪዲዮ አላረዝመባችሁም። ላይክ፣ ሼር፣ ሰብስክራይብ አድርጉ። በአላዛር ና በትንሱ ትንሱን የምትወዱ እስኪ የእውነት ዛሬ ያሳዩኝ። እስኪ አሁን ዛሬ ይሄንን ቪዲዮ ለመጀመሪያ ጊዜ የምታዩ ይሄንን ቻናል ለመጀመሪያ ጊዜ ያገኛችሁ ሰዎች የትንሱ ወዳጅ የሆናችሁ በትንሱ ስም በአላዛር ስም ሰብስክራይብ አድርጌሻለሁ በሉኝ። እግዚአብሔርን እስኪልያችሁ ካላችሁ ማለት ነው። እና አመሰግናችኋለሁ። ሰላም ቆዩልኝ።